የተለያዩ ዝግጅቶችን አሜን ቲቪ ወደ እናንተ እያደረሰ ይገኛል ማለት ነው። ተመልካቾቻችን፣ የእናንተ አብሮነት ለእኛ የወንጌል አገልግሎት እጅግ መሰረታዊ ነገር ነው። ከላይ እንደምትመለከቱት እንግዲህ አሜን ቲቪ በ2018 የተለያዩ መንፈሳዊ መልእክት ያላቸውን ዜናዎችን ወደ እናንተ የምናደርስበት አካባቢ ነው ማለት ነው። እንዲህ በአማረ መንገድ፣ እንዲህ በተዋበ መንገድ እንግዲህ የፕሮዳክሽን አቅሙን ከፍ በማድረግ አሜን ቲቪ የተለያዩ ርዕሰ ጉዳዮችን ወደ እናንተ እናመጣለን። ከዛ በተጨማሪ ደግሞ በስፋት የእግዚአብሔርን ስራ ራ እግዚአብሔር እድል የሰጠን ቦታ ነው ማለት ነው። እንግዲህ አሁን ያለንበት ቦታ ትንሽ ቀድሞ ከነበርንበት የምንከፍለው ክፍያ ትንሽ ከፍ ያለ ነው። በወር ሐምሳ ሺህ ብር እንከፍላለን። ለፕሮዳክሽን ኮስት፣ ለሰራተኛ ክፍያ በወር ከመቶ ሺህ ብር በላይ እናወጣለን ማለት ነው። ታዲያ ይህ ደግሞ እኛ በገዛ ፈቃዳችን የእግዚአብሔርን መንግስት እስካሁን እያገለገልን ብንገኝም የእናንተ አብሮነት፣ የእናንተ ድጋፍ በዚህ የወንጌል እንቅስቃሴያችን ያስፈልገናል ማለት ነው። ይህንን የወንጌል አገልግሎት እንድትደግፉ ሳፖርት እንድታደርጉ በጸሎታችሁ፣ በገንዘባችሁ፣ በአብሮነታችሁ ማቴሪያል በመግዛት ከኛ ጋር እንድትቆሙ በጌታ ፍቅር እጠይቃችኋለሁ ማለት ነው። እስክሪኑ ላይ በምትመለከቱት የባንክ አካውንት፣ እስክሪኑ ላይ በምትመለከቱት ስልክ ቁጥር የቴሌ በር አካውንት እንግዲህ አሜን ቲቪን እንድትደግፉ አብራችሁን የወንጌል ድምፅ እንድትሆኑ አብራችሁ ወንጌልን እንድታስተጋቡ ጋብዛችኋለሁ። ለምትዘሩት መልካም ዘር ሁሉ ጌታ ኢየሱስ ክርስቶስ ይባርካችሁ። አብራችሁ እስካሁን ስላገለገላችሁ ደግሞም ወደፊት ስለምታገለግሉ እናመሰግናለን። እኛ የወንጌል ድምፅ ነን። የወንጌል ድምፅ ነን ስንል ወንጌልን እናስተጋባለን። ሰው ወደ ዘላለም ሕይወት የሚመጣው በክርስቶስ ኢየሱስ በማመን ብቻ ነው። ብቸኛው መንገድ ክርስቶስ ኢየሱስ ነው። ይህንን ደግሞ ለፍጥረት ሁሉ እንሰብካለን። እግዚአብሔር የተስፋ አምላክ ነው፣ የእረፍት አምላክ ነው፣ የዘላለምን ሕይወት በነፃ የሰጠን አምላክ ነው። ይህንን ጌታ ደግሞ ባገኘነው አጋጣሚ ሁሉ ፕሮሞት እናደርጋለን። እናንተም ከኛ ጋር አብራችሁ የወንጌል ድምፅ እንድትሆኑ ጋብዛችኋለሁ። የጌታ አብሮነት ከሁላችሁ ጋር ይሁን። ተባረኩ።